የሰው ልጅ መነሻውን ፍለጋ የሚያደርገው እንቅልፍ አልባው ምርምር አይምሮ ምርምሩ ያልደረሰበት ወይም በፈጣሪ እንዳያውቅ የተሰወረበት የሰው ልጅ ማርስና ጨረቃ ላይ ቢመላለስም በዕውቀትና በቴክኖሎጂ የቱኑም ቢረቅ ምን ሰልጥኖ መንኮራኩር ቢያመጥቅ ሕዋ ላይ ሳተላይት ገትሮ ምድርን በመዳፉ ያስገባ ቢመስለውም፣ በምርምርና በግኝት አጃይብ ቢሰራ ያቺን አንድም ቅዱሳን መጻሕፍት በኦሪት የከተቧትን አንድም የሰው ልጅ በታሪክ የሚቾት ተምሳሌት ያደረጋትን አንዳንዴም በአፈ ታሪክ ምናባዊ ሰማያዊም ተብላ የምትጠራውን የኤደን ገነትን መገኛ ስፍራ ግን በውል እዚህ ጋር ነች ወይም እዚህ ጋር ነበረች ብሎ ለማስረዳት ዘመናት ፈጅቶበታል። የኤደን ገነትን ፍለጋ ምድር ተቆፈረች፣ ሰማይ ላይም ታሰሰች፣ በጀልባም ፈለጓት፣ በረሃዋንም አቋርጠው አፈሩንም መረመሩ። ኤደን ገነት የለችም። ዛሬም ለሰው ልጆች እንቆቅልሹ ጥያቄ። ሰሞኑን የተጠና ዓለም አቀፍ ምርምር ጉዳዩን ወደ ኢትዮጵያ አድርሶት ኤደን ገነት ጣና ባህርዳር አካባቢ መሆኗን የሚገልጽ ምርምር ዓለም አቀፍ ሚዲያዎች ሲያራግቡት ቆዩ። ለሰው ልጅ የተሰወረችው ስውሯ ስፍራ ኤደን ገነት። ስለዚህ ስፍራ ቅዱሳት መጻሕፍትና ፈታሪኮች ለየቅል ይህንን ይላሉ። ዘፍጥረት የሰው ልጅ የመጀመሪያውን መኖሪያ ብሎ የሚጠቅሰው አዳምና ሔዋን ከነጸጋቸው ለአመታት ይኖሩበት ስፍራ ይለዋል። ፊሰን፣ ጊዮን፣ ትግረስና የፍራተስ ወንዞች የሚያጠጧት ይለዋል። ቁርአን የአዳምና ሀዋ ቀዳሚው ቀይ ብሎ በብዙ ስለ ጀነት ቦታ ይሰጠዋል። እንስሳት ከአዳም ጋር የሚነጋገሩበት እባብ በተንኮሉ እግራል ባይሆንበት ይላል። ኩፋሌ ዛሬም ያላዩት እንኳን ያማረ ውብ ስፍራ አድርገው በአእምሮም በቀለም ጽፈውታል። የሰው ልጅ በጥፋቱ የተነፈገው የቁጭት ስፍራ የሚባልላት ገነት ያቺ ለሰው ልጅ ጥሮ ግሮ መብላት ምክንያት የሆነች ያቺ አዳም ከተደላደለ ዙፋን የወረደባት ፈጣሪ ከሰው ጋር የሚያወራበት፣ አዎ ያቺ የመጀመሪያውን የሰው ልጅ እንቢተኝነት ያስተናገደች ውብ የአትክልትም ስፍራ የሔዋንን ስህተት ታዛቢዋ በተረዱት መጠን ስፍራውን በምስል የሚያስቀምጡ ሰዎች ይህንን ይስላሉ። ወንዞችና እጽዋት የከበቧት ውብ ስፍራ፣ አንበሳ የሚዳበስበት የአዳም ብቻ ግዛቱ፣ አእዋፋት የሚዘምሩበት፣ የሰው ልጅ ከሰይጣን ጋር የተፋጠጠበት የመጀመሪያው ትዕይንት፣ የብላ አትብላ የጸበለሱ ዙሪያ ንትርክ። ያቺ አዳምና ሔዋንን አባራ በሯን በእሳት ሰፊ የዘጋችው ኤደን ገነት መገኛዋ ከወዴት ይሁን? ዛሬም ያልተመለሰው የሰው ልጅ የማንነቱ መነሻ ምርምር ነው ይሄ ይህን ስፍራ ለማወቅ ዓለም እንቅልፍ አልወሰደውም። ስለ የኤደን ገነት ያልተጠና ጥናት ያልተመረመረ ምርምር ያልተቆፈረ ጉድጓድ የለም። ጊዜው ጌታ ዘመን የፈጠራቸው ተመራማሪዎች ከየትኛውም ካልተመለሰ እንቆቅልሾች ሁሉ ቅድሚያ ሰጥተው ዛሬም ያለመታከት አጎንብሶበታል። ያላቋረጠው ምርምር ያልተመለሰው ጥያቄ የኤደን ገነት መገኛዋ ከወዴት ይሁን? በርካቶች የኤደን ገነትን ፍለጋ ዘፍጥረት ላይ ያለውን ፍንጭ መሰረት አድርገው ገነትን የሚያጠጡትን ወንዞችን ተከትለው ምርምራቸውን ጀምረዋል። ችግሩ እነዚህ ወንዞች ከትግረስና የፍራተስ ውጪ ፒሰንና ጊዮን የሚባሉት ወንዞች አሁንም በዚህ ስም አለመኖራቸው መረጃውን ሙሉ አላደርግ ብሏቸዋል። ጂኦሎጂስቶች አፈር ቆፍሮ መረመሩ። ተመራማሪዎች ወራጅ ወንዞችን ተከትለዋል። መንፈሳዊ መጻሕፍትን ከታሪክ እያዛመዱ ብዙ ለፍቷል። የሳውዲ አረቢያ በረሃዎች አቋርጧል። አያሌ መጻሕፍት ተገላብጧል። የድሮ የነገስታትን ካርታ ደጋግሞ ፈትሸዋል። በሰማይ ብዙ ቦታ በረሩ፣ በእግርም ኳተኑ ጀልባ ይዘው ወዲያ ማዶ ቢሄዱ በመኪና ስንት ድንበር ቢያቋርጡ ሰዎቹንም ቢያጠይቁ ያልተመለሰው ጥያቄ ኤደን ገነት የት ነች? የማያልቀው መንገድ፣ መልስ ያጣው ጥያቄ ዘመናት ቢኖግዱ አወቅን ያሉት አልፎ ሌሎች አዋቂዎች ቢተኩ አሁንም ኮረብታው ተወጣ፣ ኮረኮንቾች ተዘለቁ፣ ቅሬታ ካላጎንብሶ መረመሩ። የደረቁ ወንዞች ታሰሱ፣ ሰው አልባ ሰፈሮች ተጠየቁ፣ የውሃ አካላት በሰርጓጅ መርከቦች ታሰሱ። የስነ ምድር ተመራማሪዎች ብዙ ጥናት አደረጉ። አርኪዮሎጂስቶች ከጂኦሎጂስቶች፣ አስትሮኖመሩ ከሳይንቲስቶቹ፣ የፊዚክስ ቀማሪዎች ከኬሚስቶች፣ ታሪክ አዋቂዎች ከሃይማኖት አባቶች ተጣመሩ። የተለያዩ ቋንቋዎች ተጠኑ። ስራዬ ብሎ ይህንኑ ጉዳይ የሚያጠና የትምህርት ስራ ተቀረጸ። ይህ ጨረቃ ላይ ወጣው ለሚለው የሰው ልጅ የተሰወረ ምድራዊ ምስጢር ነው። ጥንታዊ አቅጣጫ ጠቋሚ የዓለም ካርታ ተዘርግቶ አሁን አሰሳው ቀጥሏል። ምናልባትም ተብሎ ከተማ ተገባ፣ ገጠሩም ታሰሰ፣ በረሃና ቆላው፣ ደጋና ወይና ደጋው፣ የብሱና ባህሩ፣ ጠፈርና ህዋው የኤደን ገነትን እኛ አላየንም አሉ አሁንም ግልጽ ያልሆነ እውነታ በዚያ አላበቃም። የነገሥታት መቃብር ተቆፈረ፣ ሐውልቶች ተቦረቦሩ የደንግነትን የበላው ጅባውንም አልጮኸለ ጫካም ተዘለቀ። ቀደምት ስልጣኔዎች ስራው መንግስታት በሚገባ ተጠኑ። ከፐርሺያ እስከ ማያ፣ ከፔሩ እስከ መሶፖታሚያ፣ ከኩሽ ምድር እስከ ግብጽ ፒራሚዶች ተጠኑ። የድንጋይ ላይ ጽሁፎች አቧራቸው ተጠረገ። ጥንታዊ የአያላን ቤተ መንግስቶች ታረሱ። የዘመነ መንግስቶች አሻራ ፍርስራሽ ተቆፈረ። ህንጻው ዋርካም ተጠየቀ። አንዳንዶች ምድርን በጥልቀት ቆፍሯት፣ አፈታሪኮች፣ ትረቶች፣ ተረቶች፣ ስነ ቃልና ስነ ጽሁፎች ምን አሉ ተባለ። በመጨረሻም ምንም ያመልጦም የሚባለው ሳተላይት በምድርና በሰማይ ላይ ተተከለ? እያደር ጥሬ ውሃ ቢወቅጡትም ቦጮ ሆኖ ቀረ የኤደን ገነት መገኛዋ ፍለጋ። ያም ሆነ ይህ ግን የአዳም ዘር ብዙ ለፍቶ ያልተሳካለት ብዙ ተመራምሮ ያልደረሰበት ትልቁ የዓለማችን ሚስጥር። በመጨረሻም ይህ ተባለ። ሁሉም ከልፋቱ በኋላ አገኘው ያለውን ፍንጭና የራሱን መላመቶች አስቀመጠ። አንዳንዶች ተምሳሌታዊ ናት እንጂ ዕደን የሚባል ቦታ የለም አሉ። ደሞ ፈርሳ ቢሆንስ እንደውስ በጥፋት ወቅት አብራ ጠፍታ ቢሆንስ? ብዙ መላምቶች ተቀመጡ። ዘመን ሲለዋወጥ አራቱ ወንዞች ደረቁ፣ ወይም በዘመናት ሂደት ምድር መልኳን ስትቀያየር አሁን ላይ አቅጣጫ ቀይር ይሆናል እንጂማ እንደዚሁ መረጃ አልጠፋም የሚሉም አልጠፉም። አንዳንዶች አራቱ ወንዞች በዛን ጊዜ የተገጣጠሙበት ስፍራ አሁን ላይ ያለው የአረብ በረሃ ነው ሲሉ፣ ሌሎች የደንገነት በአፍሪካ ነበረች አሉ። የአዳምና ህይዋን እውነተኛ መገኛ በሚዙሪ ክፍለ ሀገር ከወደ አሜሪካ ሳይሆን አይቀርም የሚሉም አልጠፉም። ሰማይ ላይ ካልሆነ በስተቀር ምድር ላይ ፍጹም የሆነ ምንም ነገር ሊኖር አይችልም የሚል አመለካከት የነበራቸው እነ ፕላቶና አርስቶትል ያሉ የግሪክ ፍላስፎች ይህን ድምዳሜ ሰጡ። አንዳንዶች ግን ገነትን ከዚች ከረከሰች ምድር ጋር ከቶም አትነካካም፣ ይልቅስ እጅግ ከፍተኛ የሆነ ተራራ ላይ የምትገኝ ስፍራ ነች ብለው ገነትን ገምቷት። ያም ሆነ ይህ ግን መላ ያስጨራሹ የኤደን ገነት የየት ነች ትልቅ ጥያቄ፣ አንድ ሁሉንም የሚያስማማ ድምዳሜ ላይ ባይደረስም፣ ነገር ግን አራቱን ወንዞች ተከትሎ የወጡት ጤግሮስና ኤፍራጥስ ወንዞችን ተከትለው የኤደን ገነት መገኛዋ ከኢራን ወይም ከኢራቅ ነው ሲሉ መላምታቸውን ሰጥቷል። ብዙዎች ከእስካሁኑ ጥናቶች በብዛት በዚህ ሀሳብ ይስማማሉ። ገነትን ከሚያጠጧት አራት ወንዞች መካከል ጊዮን ኢትዮጵያዊ አባይ ነው የሚሉት የሀገሬው ሊቃውንትና ጸሐፍት በበኩላቸው ገነት ኢትዮጵያ ነች፣ ምን አለፋችሁ ሲሉ ቢቢሲ ድረስ ዘልቀው አለኝ ያላቸውን ማስረጃዎች በጽሑፍ ጭምር አስቀምጧል። ከኢትዮጵያውያን ወገን ግን ያገኙት ምላሽ ያን ሰው ጸበሉ ሰዱት፣ ገነት እንደ ኢትዮጵያ ትሆናለች የሚል ሀሳብ ነበረ። ይህ በኢትዮጵያውያን እንደ ቀልድና ትረት ትረት የተወሰደው የሀገር ውስጥ ተመራማሪዎችና የሊቃውንት ማስረጃ ከሰሞኑ በተጠና ዓለም አቀፍ ጥናት ተደግፎ ብቅ ሲል ትላልቅ የዓለም አቀፍ ሚዲያዎች መነጋገሪያ ሆኖ መጣ። ከአስር በላይ ሃይማኖታዊና ታሪካዊ ጥናትና ምርምር በማድረግ ዓለም አቀፍ ተቀባይነት የነበራቸው አሜሪካዊ ኢንጂነር መሀሙድ ጃዋድ የደንገነት መገኛው አፍሪካ ከአፍሪካም ኢትዮጵያ ከኢትዮጵያም ባህር ዳር ጣና አካባቢ አጠቃሎ እዛ ነው የደንገነት መገኛው በጥናቴም ደርሼበታል ብለው ከወደ ሰሞኑ የወጣውና ዴይሊ ሜልን ጨምሮ የዓለም ትላልቅ ሚዲያዎች የተቀባበሉት ጥናት ቀደምት የሃይማኖት አባቶች እንዳሉት የደንግነት ከወደ ኢትዮጵያ ነች ይላል። ዓለምን ጉድ ያሰኘው አዲሱ ዜና አሜሪካዊው የኬሚካል መሐንድስና ሳይንቲስት ማህሙድ ጃዋድ በአሜሪካ ቴክሳስ ግዛት ከሚገኙ የተመራማሪ ቡድኖች ጋር አረጋግጠናል ያሉትን ግኝታቸውን ሲገልጹ እንዲህም አሉ። ለዘመናት መልስ ያላገኘውን እንቆቅልሽ በንቃት ሲከታተሉ ለነበሩት የዓለም ሕዝቦች በመላ የሄዶም ገነት የምትገኘው ኢትዮጵያ ውስጥ ነው። በመጽሐፍ ቅዱስ መሰረት የሄደን ገነት እግዚአብሔር አዳምና ሂዋንን ያስቀመጠበት ስፍራ ነው። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጤስ፣ ጤግሮስና ፒሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጤስ በዘመናዊቷ ሂራቅ ውስጥ ስለሚጓዙ ሄደን በዚህ አካባቢ መሆን አለበት ብለው ሲገምቱ ከርመዋል። ነገር ግን የሄደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህርዳር አባይ ነው የሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ ማረጋገጥ ችለናል። ጥናታችን የተመሰረተው መጽሐፍ ቅዱስና ቁርአንን በጥንቃቄ በማንበብ ስለ አዳምና ሕዋን ስለ ወንዞችና ስለ አትክልት ስፍራው የሚገልጹትን መገለጫዎች በመተንተን ነበረ። ናይሎንስ ከመጽሐፍ ቅዱሳዊ ጊዮን ጋር ሊመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ ልናይ ችለናል። ቀደምት የሰው ልጅ ዝግመተ ለውጥ እንዲሁ በዚሁ ጽንሰ ሐሳብ ውስጥ ሚና ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከሆሞ ሀቢሊስ ተነስተን አዳምና ሔዋንን በቁርአን አባታ ብሎ የገለጸውን በስምጥ ሸለቆ ውስጥ ስፍራ ከመውረዳቸው በፊት በከፍታው ቦታ ላይ በምትገኘው ባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋቶች፣ የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፉ ከሁሉም መጽሐፍ ቅዱሳዊ የኤደን ወንዞች መገለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው። በዚህ አዲስ ጥናት መሰረት የኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክተው ባህርዳር ጣና ሐይቅ እንደሆነና ይህ ጣና ሐይቅ የኤደንን መገለጫ በትክክል ይስማማል። በምስጢራዊው የሰው ልጅ የዘመናት የኤደን ገነት ፍለጋ ላይ አዲስ ነገር ይዞ የመጣው ይህ ምርምር ምናልባትም አንዳንዶች ካስቀመጡት የኤደን ገነት ኢራን፣ ኢራቅ፣ ግብፅና አሜሪካ ሊሆን ይችላል ተብለው ከተቀመጡት ምናልባትም በለምለምነቱና በምናብ ከሚሳለው የደን ጋር የተሻለ ቀረቤታ ያለው ይመስላል ሲሉ አንዳንዶች ምን ላይ ሰጥተውበታል። ያ የሸንበቆ ታንኳ የሚገፋበት የሚቀዘፍ አይቅ የአባይ ውሃ በጣና ላይ የሚንሳፈፍበት ባህር ዳርን ሰንጥቆ ወደ ጢስ አባይ ቁልቁል ራሱን የሚወረውርበት ለኤደን ገነት ቢታጭ ምኑ ይገርማል። ያ የጅረቱ ጪስ አካባቢውን የሚያውድበት የወፎቹ የፏፏቴውና የእረኛው ዋሽንት እንደ ኦርኬስትራ በህብረት የሚያዜሙበት ያ በርካቶች ነፍሳችን የሚሉት የበረሃው ሲሳይ ጉዞ የሚጀምርበት ይህ ቁልቁል ሲታይ ለም የሆነ ፍጹም አረንጓዴው የተክል ስፍራ አየሩ የሚበላ የአየር ንብረቱ መንፈስን የሚያድስ ይህ የጥንታዊ ድርሳናት መገኛ የሃይማኖታዊ ስርዓት መከወኛ ስፍራ አወይ ምግብም፣ መጠጥም፣ መኖሪያም መጠለያም የሆነው ዛሬም እንዳለ ያለው ይሆን? እንኳንም ሐይቁ ዙሪያው ጭምር የሚደንቅ በአዕዋፋት ህብረ ቀለም የደመቀ የአያሌ አራዊቶች መገኛቸው የደሴቶች መናኸሪያ የገዳማት መሰብሰቢያቸው መንፈሳዊ ታሪካዊ ተፈጥሯዊም ቅርጽ የገዳማቱ ውስጥ ብራና ታሪክ ይናገራል። ስዕሉ አንዳች ይመሰክራል። መስቀሉ እውነት ይናገራል። ያቺም መንገዶቹ አረንጓዴ የለበሱ በከፍታ ላይ የተገነባችው ዘንባባዊቱ አገር ጊዮንን አርግዛ ወልዳ አልቅሳ የምትሸኘው ከተማ ለደንገነትነት ብትታጭ ባህር ዳር ምኗ አይገርማል። ምንም እንኳን በቂ ማስረጃ የሚያሻው ጉዳይ ቢሆንም ያቺ በሉሲ ምድረ ቀደምት የሆነችው ሀገር በዚህም ሆነ በዛ የሰው ዘር መገኛ ሀገር መሆኗ ሌላ ማሳያ ፍንጭ ቢሆንም ጥናቱ ለኢትዮጵያን ቱሪስት መዳረሻነት የበኩሉን ሚና የሚጫወት የዓለም ተመራማሪዎች ለሌላ ምርምር በር የሚከፍት ለጥናትም የሚጋብስ አይቀሬ ነውና በአገር ውስጥ አጥኚዎችም ትኩረት ባይነፈገው አልን፣ በዛሬው ናሁ ሰሞነኛችን።